ምሬ ነው። ኬኳ ትሙት። እንደዚህ በእናንተ ቤት አራዳው ናችሁ፣ ጨርሳችሁታል። በቃ ባይዘው እኔ የቤታ እናት ነኝ፣ አክብሩኝ። የቤታ እናት ነኝ፣ አክብሩኝ። አያታችሁ ነኝ፣ አክብሩኝ። እኔ ቤት ስትመጡ ኬኳ የምትባል ሕጻን ልጅን እንዳትጠሩ።

ኬኳ ትሙት። እንደዚህ ብለው እንዲህ እንዲስዱ ሲያደረጉሽ በእውነት ዮናስ ይሙት እላለሁ። እኔ ደግሞ ዮናስ ነው አስማቸው፣ አባትዬው ጋሽ ዮናስ ይሙቱ፣ እንደዚህ ነው አባት ብዬ ምናምን፣ እኔም ያ አጸፋዊ ምላሽ እሰጣለሁ። ግን ይቅር ኬኳ ትሙት። ቤታየው ንግስት ናት። አዎ ናት። ግን ኬኳ ትሙት አትበሉ። ህጻን ልጅ ናት። ህጻን ልጅ ናት፣ አትጥሩ። አማራ እኮ ናት ህጻኗ፣ አልራሷ አታውቁም እንዴ? አማራ ናት ህጻኑ ህጻኗ አማራ ናት። ስለዚህ ለአማራ ህጻን ልጅ ክብር የላችሁም እናንተ። ታዳመች ታገላችሁ፣ ትግሉ ምንድን ነው? የቤት ታየው ነው እንዲህ አማራ ትግል፣ ህጻኗ እኮ አማራ ናት። በእውነት ለምን የአማራ ህጻን ልጅ ስም በመጥራት ሊያን ለማሸማቀቅ ትሞክራለች? ፊዮሪ በቀን አራት ሰዓት አምስት ሰዓት፣ ከዛን ሰውነቴ ራሱ ነው እኮ እኔ ለአሁን ዛሬ ልጆች አልቀሰቀሱኝም። ልጆች ሰውነቴ ምናምን ኖ ወራ ዩድን ምን አይነት ቅብጠት ነው ምናምን ብሎ ተነሽ ይለኛል። እና እኔ ምላችሁ እና ቤታ አትሰቀይ፣ በየገዝቱ እየገባሽ ራስሽን ኤክስፕሌን አታድርጊ። እንደ ጆከር አይነት ማህይም ሲጮህብሽ እንደ ጆከር አይነት ማህይም ሲጮህብሽ አንስተሽ ወርውሪው። እንዳትፈሪው እንዳትፈሪው፣ ያከባብርሻል። ቤታየ ስምሽን የትም አይጠራውም፣ እንደዛ ካረግሽ አንስተሽ ወርውሪው። ምን አባቱ ስለሆነም ቢልሽን ይከፍላል። ልጄ ነይ ስሚ ነይ ቦቱ ይልሽ ጆከር፣ እንደፈለገ አንቺ ማመነጫ ጭቃ አይችልም። እንደዚህ አይነት እናት አላሳደገችም ጆከር ከአንቺ ጋር ችግር ካለበት በውስጥ ይጨርሳል። በውስጥ ይጨርሳል። ግን ቡቱዬ መጣ። ማሀይሙ ጆከር፣ ሶስት ሲደመር አራት ስንት ነው? ጻፍ። ማንበብና መጻፍ ማይችል ሰገጤ ሰገጤ፣ አንቺ እንዴት ይጮብሻል? እንዴት ይጮብሻል? ሁለት ጎጃብ ጆከር፣ ሌቭል ስንት ነህ? እስቲ ቁጥሩን ታውቀዋለህ? የጊፍተር ሌቭልን ሌቨል ስንት ላይ ነክ? በአማርኛ ያጻፈው። ሌቭል ስንት ላይ ነክ? ሌቭል ቹካ ቹካ። በአማርኛ በአማርኛ የለም ቁጥሩን በአማርኛ በቃላት መጻፍ አይችልም። ማንበብ መጻፍ አይችልም። ማንበብ መጻፍ ማይችልም፣ በአሻራም ይፈርም። በእውነት ፓንቱ ላይ ቀዳዳ ያለ አምስት ጥፍር እግሩ ላይ የሌለ ሰገጤ፣ እንዴት ቤታዬን ያስፈራራል? ልጄን እንዴት ልጄን ታስፈራራለህ? አንተ ነየው፣ ጻፈ እኮ ሲዮቤ ወሎ ፒያጁ ሰገጤው፣ በሁለት ፓንት ላይ ቀዳዳ አለ። እርግጠኛ ነኝ ያ ወንጌል ስርጭት እኔ ቆንጆ ስለሆንኩኝ ፊት ነበረ እ ትም ብሎ። አሁን ይሄ ወንጌል ቢሰብካቸው ይሄ ፊት እችን የሰደበችኝ እንግዲህ አስቀያሚ ብላ እናቴ ትሙት፣ እኔን ነው አስቀያሚ አለችኝ። ወንጌል ወንጌል እኚህ ሴት ዮ ናቸው የሰደቡኝ ጌታ። እኔን እች ናት እኔን አስቀያሚ አለች። እናቱ ግን ይገርምሻል ወንጌልዬ፣ ውብና ድንቅ ተደርገሽ ተሰርተሻል። አሁን እኔ ከመጥዋቱ ከእግዚአብሔር ጋር ልጣላ ነው። እግዚአብሔር የፈጠራት በቃ ጌታ እትዬ ወንጌል ጆከር ሪኩዌስት፣ ጆከር ሪኩዌስት ነው የቀረኝ። አንሳደም ስደብ ይቀር፣ ግን ይህቺ ናት እንዳንቺ ያነሰ ቀያሚ በህይወቴ አይቼ አላውቅም ማለች መስተዋት ቤታችሁ የለም ማለት ነው። እና ጆከር፣ እኔ የምልክ ልጄ ናት። ቤታዬ ልጄ ናት። እንደምታውቀው በእናትህ ኦሮሞ ናት፣ ልጄ ናት ጆከር ሰማክ፣ ቤታ በቤት ስሟ ቡቱ የኔ ልጅ ልጄ ናት፣ ልጄ ናት፣ ልጄ እንደፈለክ የመናገር መፍት የለም። እንደፈለክ የመናገር መፍት የለም። ያ እንደምትሏት ቤታን ስታገኟት ቡቱ እናትሽ ትፈልግሻለች። ቡቱ እናትሽ ትፈልግ እናትሽ ጋደዊ ቡቱ እናትሽ ትወድሻለች። ያ ያ እናቷ እኔ ነኝ። ቡቱ ይ ቤታዩ የቤት ስሞን አታውቁም። ያ ምክር ስሚ የእናትሽን ምክር ስሚ ይሄ ሰገጤ ጆከርን ልታናግሩ የሚገባው ሜቢ የለም ይሄ አሁን ውሃ እንዲቀዳ ምናምን ጆከር ከቀን ስራ ከእንደዚህ አይነት ሌላ ነገር ለአንቺ ሀሳብ ሊሰጥ አይገባም ሰገጤ ነው ሰገጤ ነው ቦቱዬ ታዲያ አሜሪካን ሀገር ማሳደግ ምኑ ነው? የኔ ልጅ፣ አሜሪካን ሀገር አንቺን እንደዚህ ለፍቼ ማሳደግ የምኑ ጋር ነው ቡቱ? ይሄ አምስት የእግር ጥፍር የሌለው ማንበብ መጻፍ ማይችል ማንበብ መጻፍ ማይችል ሰገጢ፣ ያ እውነት ማንበብ መጻፍ ማይችል ሰገጢ ቡቱዬ፣ አንቺን እንዴት ኢንቲሚዴት ያደረግሻል? እንዴት እኔ አሁን እኔ ቡቱ ስታስቡት፣ ቤታ ቤታ ልጄ እኔ ያሳደኩሽ ይመስላለሁ። በእውነት የኔ ልጅ ትመስላለች። እኔ ወንድ ልጅ በአደባባይ ልጄ ዲስሪስፔክት ሲያደርግ እንደማየት መዋረድ የለም። እውነት መዋረድ ነው ቡቱዬ። ስለዚህ ይሄ ጆከር የሚባል ጆከር የሚባል እከክ በስነስርዓት አማርኛ ማወራ አክሰንታ ገመዳፍ አንቺን ሲናገር ላይ አልፈልግም፣ ቤታዬ ላይ አልፈልግም። ቦቱ የምሬን ነው። በጣም ነው በጣም ነው። በቃ ይከፋኝ የምር። ትወጃታለሽ በጣም በጣም። በእውነት እንዴት አንቺን ይናገርሽ? አክሰንታም ባ መጀመሪያ አማርኛ በስነ ስርዓት አውራ። አንተ ማነክ? ዘገየ ያ አማርኛ በስነ ስርዓት ማውራት። አክሰንታም ገመዳፍ ገመዳፍ። እንዴት ልጄን ይናገር? ተጣማ ቀርታለች። የኔ ጥምም ናት። ብትጣመም ቡትዬ ልጄ ናት። ብትጣመም ሰርጀሪ ብትሰራ፣ ብትሳደብ ምንም እስካንከን ወዳታለሁ። ልጄን ልጄን ወዳታለሁ። ቡትዬ የኔ ናት። ስለዚህ እናትሽ ጋ ደዊ። ለሽንት ብዬ ነው ብለሽ ነው የወጣሽው፣ ወተሽ ቀርተሻል። ቤታዬ እናትሽ ጋ ደዊ። ነይ ነይ፣ ወደ እናትሽ። መች ሰደብኳት? ለምን ሰርቢያታለሽ? ወይኔ ይሄ መች ሰደብኳት? ስድብ እኮ ስድብ እኮ እኔ እንደዛ። በፍቅር በጨዋነት አሳድጊያት ቤታ፣ ልጄ በፍቅር በጨዋነት አሳድጊያት። ቡቱ ግን የመረጠችው ተራ ስድብን ነው ቆማጣ፣ ቡቱቱ፣ ማሰሮ ገሰሮ። አሁን ማሰሮ ካየው እኔ ሀያ ምናምን አመቴ በቲቪ እንኳን ካየው ቆይቻል። ብዙ አመት ሆኖኛል፣ ማሰሮ ካየው። ማሰሮ ሜቢ ራሴን ሜቢ። ገሰሮ ምንድን ነሽ ቤታ? ገሰሮ ምንድን ነው? አሜሪካን ሀገር ሳሳድግሽ ገሰሮ? ማን ያስተማረሽ? ምንድን ነው ገሰሮ? ከወደሻ አታያት፣ ስሟ ናት ታንሺ። ልጄ እኮ ናት፣ የልጅሽን ስሟ ታንሺ ይባል፣ እናቷ ነኝ። ገሰሮ ምንድን ነው? ጻፉልኝ፣ ንገሩኝ እስቲ። በጌታ ገሰሮ ምንድን ነው? ከየት አመጣች? ከእንደዚህ አይነት ገጠር ልጆች ጋር አትዋይ እያልኩሽ ነው። ከዘገየ ሚባል ገጠር ፋራ፣ ሰገጤ ጥፍር፣ የእግር ጥፍር ከሌለው በእውነት በሙጀሊ ጥፍሩን ያጣ ምናምን አሁን እኮ ምንድን ነው? ምን ኦሎምፒክ እኮ ፓራኦሎምፒክ ኦሎምፒክ እኮ ሜዳ አለበት እኮ ጆከር አምስት እፍር የለውም? ወይ ኡጋንዳ ገብቷል። ያ የምር እኮ ነው። ይሄ ፓራኦሎምፒክ መሳተፍ ያለበት የገጠር ልጅ በእውነት እናቱ ገበያ ስትሄድ እኮ ከብት ስር ሄዶ እኮ ወተት እኮ የሚጠባ እኮ ነው ፋራ። ከዚህ ጋር ይሄን እንዴት ትለማመጫዋለሽ? እንዴት ኢንቲሚዴት ያደርግሻል? ላውድ ስለሆነ ስፒከሩን ላ ላ ስለሚል ለምትፈሪው? ምን አባቱ ስለሆነ የምትፈሪው? የእለ ጸሎት አለብኝ። በእውን ምን አባቱ ስለሆነ የምትፈሪው? ቤት ታየ፣ ምን ስለሆነ ነው የምትፈሪው? አንቺ እኮ ጀግና እናት ወልዳ ያሳደገችሽ ናት። ጀግና ኦሮሞ እናት እኔ እኔ ኦሮሞ እናትሽ ለማንም እንደማልመለስ ታውቂያለሽ። በክብርሽ እንዳትደራደሪ ልጅ በእውነት በክብርሽ እንዳትደራደሪ በክብርሽ ማንም የሚጮኸብሽ ሴት አይደለሽ። አንቺን የሚያርም ሰው በፍቅር ነው የሚያርምሽ እንጂ ጮሆ ኢንቲሚዴት አድርጎ ምናምን ኖ። አሁን አንቺ የፈራሽው ጆከር ከኔል ሻልጋ ዳይ ከሆነው ሊሰድበኝ እንትን ሊለኝ ነው ምናምን ምን አባቱ ሊያመጣ ከዛ ጎመን እየስቀነጠሰ ነው ቁጭ ብሎ የሚሰድብሽ? ምን ሊያረግሽ? ምን ሊያረግሽ? ይሄ ትንሽ ወንድ ትንሽ ወንድ ወንድነቱ ትዝ የሚለው ሽንት ቤት ሲሄድ ሽንቱ ሲመጣ ነው። ወንድነቱ ትዝ የሚለው እግዚአብሔርን ላይክ የሄድና ሽንት ቤት ሄድና ቁሜ ነው ምሸነው ወንድ ነው የሚል ወንድ አንቺል ኢንቲሚዴት ሊያደርግ አይገባም ልጅ ከመሆን ከመሆን ሴት ላይ አደባባይ ላይ የሚጮው ወንድ ሴት ላይ እውነት ወይም ደግሞ ኢንተርኔት ላይ ሴት ለሚጩ ሴትን የሚሳደብ ወንድ፣ ቤት ገብቶ ደግሞ ሴትን የሚደባደብ ወንድ፣ ወንድ ፊት የሚቆም ወንድ አይደለም። ትንሽ ወንድ ወንድ በጥፍ የሚመተው ወንድ። ይህ ታዲያ ምን አባቱ ሆኖ ነው? ልጄ ልጄ፣ ስለዚህ ያ ስለዚህ ይህን ትልቅ ስሜ ጆከር አንቺ ላይ ሲጮ፣ ቀጥሎ ልሽ በእውነት ቀጥሎ ልሽ በሴት መሃል የሚገባ ወሬ የሚያቀጣጥር ወንድ የእንትና ብልት አለኝ የእንትና ብልት አለኝ ማድረግ እኮ ስለማይችለው ይቅርታ ፓስተርዬ። ይኸውላችሁ እዚህ ቲክቶክ ላይ እዚህ ቲክቶክ ላይ ጆከር አይነት ወንዶች የሰዎችን ብልት እንደ ሬሳ ቤት ክፍል አላፊ የሰዎችን ብልት የሴት የወንድ አሁን እኮ ጆከር ሌሊት ይነሳና ሜትር ይይዛል። አሁን የዮናስ ሙሉ ናለው የማን አለው የወንዶች ብናፍ እኮ ነው ያለው። ጆከር እንኳን የሴት የወንዶች እ የወንድሞች እኮ ብለት ጆከር ካን ያለው እንደ ልብስ ሰፊ እንደ ታታሪ ልብስ ሰፊ ሜትር እንደዚች የምትሳባ የለችም። እሷን ይዞ ይሄዳል እና ግርግዳው ላይ ሲመትር ነው የሚውለው። የእንትና ትልቅ ነው ይጽፋል። የዮናስ ሶስት ኢንች ከሁለት ሴንቲሜትር ከዛ አዲስ ገቢ ሲመጣ ደግሞ ያሸጋሽጋል። አሁን በእንትን ነው ሂ ስ ቬሪ ኦርጋናይዝድ ባይ ዘ ወይ በእንትን አደለ። ከዛም በኋላ አዲስ ሲመጣ ደግሞ ያሸጋሽ የሞጣ አለው የዳኘ ዋሌ ያለው ስለዚህ የጆከር ስራ እንትን ማለት ነው። መመደር ደግ እኮ ነኝ። ኦሮሞ አይደለሁ ሶስት እንጂ ደገልኝ ጌታ፣ በጣም ደግለይ። ያ ስራው እንደዛ ነው። ይጆከር ከነገና የሴቶቹን ከለር ኦርጋናይዝ ያደርጋል። ጆከር የሴቶቹን ይለጥፋል። እንደዚያ እንደዚህ አይችልማ፣ አይችልም። ሴት ፊት መቆም ማቺ አበቃ፣ የለም ይለም ነው። እንጀሩ ጋይስ፣ እንጀሩ። በእውነት አሁን ቲክቶክ ላይ ማን ተገርዟል አልተገረዘም የሚያውቀው ጆከር ጆከር ነው። ያ ያ ምን ኢትዮጵያ እንጀሩ። አሁን አንዳንድ ጊፍተሮች ታያላችሁ። እኔን ቁጭ ብያለሁ ጆከር ሲቀመጥ ቁጭ ብያለሁ። እና አንዳንድ ጊፍተሮች ይሄዱና ልክ ጆካን ሳዩት አንድ ሺ ኮይን፣ ሁለት ሺ ኮይን ጊፍተር የሚሰጡ የሉም። ሌቨል ሰላሳ አምስት በላይ የሆኑ ጊፍተሮች ወደው መስሏችሁ ነው፣ ወደው መስሏችሁ ነው። ተገደው እኮ ነው፣ ተይዞባቸው እኮ አታውቁ። ይሄን አታውቁ። ለጆከር ወንዶ ነው፣ ለጆከር ሄዶ ጆከር ይሁን የለም፣ እናቲቱ እኮ ክሊና ወስዳ ምናምን ብሎ ሲያወራ ማለት ነው። ይሁን የለም፣ በቃ አዎ፣ እናቲቱ ናቃት አለ እኮ እትዬ ጆ ኮ ከኔ ነው እንደው የተጋባ ምናምን ዘመድ የኮናት ምናምን እያሉ ቁጭ ብሎ እያወራ ይመጣል ጊፍተሩ ማለት ነው። ከዛ እንደ እንትን እንደ መስዋዕት የለም፣ እንደ ግብር፣ እንደ ግብር ጆካዬ ፕሊዝ ሚስጥር እንደብቀልኝ ብሎ አንድ ሺ ኮይን ሁለት ሺ ኮይን ሰጥቶት ያልፋል። የማለት አደራ፣ ያን ነገር እባክህ እንደ ማለት፣ እንደ ማን፣ እንደ ግብር፣ እንደ እንትን። እይ ኖቲስ አላረጋችሁም? አሁን ጆከር ሲቀመጥ ሂዱና ቁጭ በሉና ስሙት ማለት ሌላ ድምጽ እየሰማችሁ ዘፈን ምናምን ማለት። እኔ ጆከር ሲያወራ ሲሰማ ላይ ከብቶች እንቧ ምናምን ይሉን የሚመስሉኝ የገጠር ያለው ነው የሚመስለኝ። ይቅርታ እግዚአብሔርን የምሬን ነው ገጠር ያለው ነው የሚመስለኝ። ምናምን በቃ አረንጓዴ ኮንጎ አርጌ ያኛውን አረንጓዴ ሻማ ቀቢስ ቢጫ አበባ ያለውን ምናምን ለብሼ እንደዚህ እያየው ምናምን እንደ ዘፈኖቹ ክሊፖች ማለት ነው። ሶ ከዛን ግን ሌላ ነገር እየሰማው አያለ ወስጎንሆን ኮመንት ላይ ምናምን ጊፍት ማን ነው የሚሰጠው ምናምን ብዬ ሳስብ ጊፍተር ይመጣል። ጆከር ጌም እየተጫወተ አይደለም፣ ዝም ብሎ አፉን እየከፈተ ነው። ይህ ማይም ወሬ የለም። ይህ ማይም ወሬ እኔ ሞላ የሚባል ትዝ ይለኛል። አዲስ አበባ እነነ ማዘር ምናምን እንትን ስራ ምናምን የለም ስራ፣ ምንጣፍ ማጠፍ ምናምናምን ያገዛታል እሱ እሱ ሞላ የተማረ ነው። ጆከርን ልሰማ አልችልም፣ መሀይም ነው። እና መሀይም ብቻ ሳይሆን በቃ ልሰማ አልችልም። ጥፍሬ የሌለው ይመስለኛል። ጌታ ምስክሬ ነው። ጥፍሬ የሌለው ይመስለኛል። በቃ ያ ኤኒዌይ እነዚህ ሌቭል ሰላሳ አምስት በላይ። አሁን ቶም መጥቷል አደለ? ለእኔ ጊፍት አይሰጠኝም። ቶም ለምንድን ነው ማይሰጠኝ? ልንገራችሁ። ምንም ያዝኩበት ነገር የለም፣ ምንም ያዝኩበት ነገር የለም። ጆከር ብልቶችን ይይዛል፣ የሰዎችን፣ የጊፍተሮችን ብልት ይዛል፣ የወንዶችን። ቢኮዝ ይመቸዋል መሰለኝ። አዶን ነው ጆከር ነው ጆከር ና እግዚአብሔር ነው የሚያውቁት። ግን የሴቶችም ከለር ኦርጋናይዝድ ነው የሚያደርገው፣ የወንዶችን በሳይዝ ነው ሜትር ሳይዝ ነው። እና ልብስ ሰፊ ይመስላል አንዳንዴ። ሜትር ይዞ ነው የሚዞሩ ሜትር ይዞ ነው የሚዞሩ እና እና የሆነ ጊፍተሮች ይመጣሉ ማለት ነው እንዲህ ሳይ ማለት ነው ጊፍተሮች ይመጡ እና ጆካ ብቅ እናቲቱ እንደዚህ ና ከኛ ኮተዋል ደሞ እንደዚህ ምናምን ኦሮሞን እንደዚህ ነው ምናምን ይላል ማለት ነው። እና የባጤ ቆጥ የለም ውሃ ማያነሳ ወሬ። ከዛም በኋላ ጊፍተሩ ይመጣ እና ጆከር ሀያ ዶላር ስፔንድላል ሁለት ሺህ ኮይን ይለቅበታል ይለቅበታል። ሁለት ሺህ ኮይኑ ማለት ነው ለጆከር ይለቅበታል። ሰላም ነው እንትና ምናምን ይላል ያልፋል። ጊፍተሩ ለምንድነው የሚያልፈው? በእንት ተይዞበታል፣ በእንት ተይዞበታል። እኔ በምን እንደ ተማርኩኝ ታውቃላችሁ? አንድ ቀን ማለት ነው ጆን ዳንኤል ጆን ዳንኤል የዛን ቀን አውሮፒላን የጠለፈ ጊዜ ማለት ነው ጆን ዳንኤል፣ እናንተ ሀያ ሰባት ሺህ ኢትዮጵያውያን ጀግና ይነክ ሂድበት ጊፍት እየሰጣችሁት እንዳትሰማቸው እነዚህ ምናምን ብሎ ይልም ያሳሰራችሁት ቀን የዛን ቀን ቁጭ ብለን እናያለን ማለት ነው። እኛ ኮመንቱን ምናምን እናያለን። ከዛን አንዱ ጆዬ ጀግና ይነክ ማቀው ማለት ነው ማቀው ልጅ ጆዬ ጀግና ነሪያ ጊፍት ያወርድለታል። ኮመንቱንም ስክሪንሻት አረጋለሁ ከስር ቆጭ ብዬ ማለት ነው። ሀይ ሀሪስ አመነ ብላክ ዩ አስዌር ቱ ጋር አመነ ብላክ ዩ ኮርከር። አብራ የምሰራ እኮ ባር አምስት ደቂቃ ውስጥ እኮ ላገኛት። ከዛን ጆዬ ጀግና ጀግናይነክ ምናምን ይለዋል ማለት ነው። ከዛም በኋላ እኔ ስክሪንሻት ስክሪንሻት አርጉ እንዳትፋታቸው ምናምን ምናምን ይለዋል ማለት ነው። ስክሪንሻት ስክሪንሻት አርጉ ጊፍትም ይሰጠዋል። ስክሪንሻት አርጉ። ከዛም በኋላ ፖስትኩት ማለት ነው። ፖስትኩት ከፖስትኩት በኋላ በመብራን እዚሁ አንችልኛ ላይ እኔ ደውየም ይየኝ የመብራንን ስም ጠርቶብኝ ደነግጣለሁና ፎቶን አነሳው ምናምን ከዛን ሁሌ ማለት ነው እኔ ቁጭ ብዬ እያወራለሁ ይመጣና ጊፍት ይሰጠኛል። ሁሌ ይመጣና አንድ ሺህ ኮይን ምናምን ጊፍት ይሰጠኛል። ከዛም በኋላ ለምን ለምን ገብቶቹ እኔ ኮንፈርት፣ በቃ እኔ እያወራሁ ኮንፈርት ነሳኝ። በቃ ገብቶቹን አፈርኩኝ። ትሰራለ። ጆን ዳንኤል ስንተኛ ዓመት ብለው ነው ሰከንድ ይሩ ነው አደለ? ቢያንስ ሶስት ወር አራት ወር ምናምን ትንሽ ያሹሽ ነበር። በእውነት የነብስ እናትህ ነኝ እኔ ነኝ ያተረፍኩ። ለማንኛው እና እንደዛ ነው። እና ጊፍተሮች ብልታቸው ሲያዝ፣ ለዛ ነው ለነ ጆከር ምናምን ቁጭ ብለው ሲያወሩ ጊፍት የሚሰጡት። ትላልቅ ጊፍተሮች ብልታቸው ተይዞ ነው ብልታቸው ተይዞ ነው። በሎ እየነዳን እናወራ ይሄ ነው እና ቤታዬ፣ እንዳትፈሪው፣ እንዳትፈሪው ፓስሪ መግባት ትፈልጋለህ? ናፓስሪ ካምቴኒ